ደስ ይላል ደስ ይላል፣ አዎ ደስ ይለኛል፣ ከመደሰት በቀር መቼ ከፋኛል? ለሰከንድ እንኳን ትካዜና ሐዘን ሊጫኔ ሲሞክር አስባለሁ አንቺን፣ አዎ ደስ ይለኛል እኔ አንቺን ማሰቤ፣ ባላገኝሽ እንኳን ስላለሽ በልቤ። አዎ አሁን ግን የለሽም አንቺ ይርቀሻል ከአድማስ ወዲያ ማዶ ጎጆ ቀልሰሻል። ይህ ከርታታ ልቤ ተስፋ የማይቆርጠው የዳመነው ክረምት አልፎ ጸደይ ሲሆን ጊዜው አገኝሽ ይሆናል ብሎ ይጠብቃል። ሐዘን ጭንቀቱን በትዝታሽ ባህር ቀስፎ ያሸንፏል። የእኔ ለመሆንሽ ይሰንቃል ተስፋን የተዘጋ ልቤን አንቺ የቆለፍሽውን። አንቺ ርቀሽ ከሄድሽ ዘመና ቢቆጠር ሰው መግባት አቅቶት ቆሟል እኮ ከበር። ፍቅሬ ተራበው ይባዛኙ ልቤ ዛሬም በምርኩዝ ነው። መች ወጥተሽ ከልቤ? መንገዳችን ልዩ ቢሆንም ያበቃ እኔ አንቺን ማሰቤ ደስታዬ ነው በቃ። አመሰግናለሁ።